የኪራና የፅናት ፍቅር ሁሌም እንደ ኮሮና የሚያገረሽ ነገር ምንድ ነው? ማገርሸት፣ ማገርሸት፣ ማገርሸት። ኮሮና ሄደ ሲባል ይመጣል መጣ ሲባል ይሄዳል። እንደገና አሁን ሳምንት ሳይሞላቸው በፍቅር በደንብ ክንፍ ብለው ተዋደው ወደ ራሳቸው ተመልሰው ሳይጨርሱ እንድገና ደግሞ አሁን ደግሞ መለያየት በቃኝ በቃኝ። አሁን በዚህ ምንድን ነው የምንመራው? ነገራችን ላይ ጽናት እንደመጀመር አደራችሁም እና በጣም የሆነ ጨቅጫቅ ቀን ነዝናዛ መልሶ መልሶ ተመላልሶ ይሄ መደጋገም መደጋገም መደጋገም ጥሩ አይደለም። እና ከዚህ ምን እንመራሁን? ከዛ ሄደ መጣ፣ ተፋቀሩ፣ ተለያዩ፣ ተፋቀሩ። የአብረሽ እና የሩታ ፍቅር አደረጋችሁት እንዴ? እንደው አሁን እነሱ ራሱ አሁን ወደ ትክክል እየመጡ ይመስለኛል፣ ከሰሞኑ ከዱባይ መልስ ማለት ነው። እና የጽናትና የኪራን ፍቅር

የናሆሜ እናት የሚናገሩት ነገር እና የሚያወሩት ነገር ነው እና ሌላ ኔ በዚህ አንድ ማለት የምፈልገው ነገር መቼ ሳንጋባ ምናምን እኔ ሁሌም የኔ ጥያቄ ነው። እና ሳይጋቡ አንድ ላይ ሆኑ እና አርግዘው ደግሞ ካረግዙ በኋላ ሰርግ የሚሰርጉ እንዲሁም ደግሞ ሽምግልና የሚልኩ አሉ። እንግዲህ የናሆሜ እናት ልጅ ትፈልጋለች የልጅ ልጅ ትፈልጋለች። እነሱ ደግሞ አሁን አይፈልጉም። በምንም ይሁን በምን በልጅቷ መታመን ብቻ ይሄን ኬዝ ምክንያት ነው። ስለዚህ እንደዚህ አይነት ሀሳቡ ነው መውሰድ አለባቸውና፣ እንግዲህ እንደሚወሩት ነገር ሰው እድሜና ጤና ካለው ጤነኛ ከሆነ ያው አላህ ከሰጠው ይሰጠዋል። ሴትዮ ስለታመመች ስላልታመመች አይደለም፣ የሆነ ሰበብ አስባብ ነው፣ ይሰጣል። በእነዚህ ባሉትን እስማማለሁኝ፣ ግን እንዴት ነው ገና ሳንጋባ ቢረገዝሽ የሚለው አንዳንድ እንዶች ያሉና እውነት ነው። እናትዮ ሲጀምር ልጅ መውለድ ያው እንደ አልኳቸው እናት ልጅ ሊወለድላት ትፈልጋለች እራሳቸው ሲፈልጉ እራሱ እንዴት ነው ሽማግሌ ሳይላክ እሺ ተጋብቶ ነው ወይ ገና እኮ ቀለበት አላደረጉም እናትዮስ ምን አስባ ነው ሽምግልና አይልኩም ወይ ባህል የለም ወይ በባህሉ መሰረት አይሆኑም ወይ ዝም ብለው ልጅ ውለዱ ውለዱ ማለቱ እንዴት ነው ትንሽ አልገባኝም። በቃ የዛ ነው እኮ ዝብርቅ ብሎ ላርኳቸው ጽናቶች፣ ተዘባረቀ እንዴ ሽማግሌ ሳይለግ ሰርግ ሳይሰረግ ቀለበት ሳይደረግ የናሆም እናትህ ስለምንድን ነው ልጅ ልጅ የሚሉት? ይሄ ነገር ያቃል ልባቸው ማለት ነው። ዝም ብለው እየኖሩ እንደነበረ እኔ ህፃን ነኝ ልጅ ነኝ እኮ መውለድ አሁን እንዴ ነው በእኔ እድሜ ሲል ባለፈው፣ አንተ እኮ በቤት ከኛ ጋር ስትለይ ነው ከህፃነት ወጣ ሕፃን ብትሆን ብቻ ተከራይታ አትኖርም ነበር። ያ ልጅነት ጨርሰ ነው። ስለዚህ አባት ተቆዷል ብላለች። ስለዚህ አሁን ቤት ተከራይቶ ሴት ይዞ ቁጭ ብሏል። እሺ፣ ከዚህ ምንድ ነው የምንመራው? ሽማግሌ አልተላከም? ባህል የለም ምን የለም። ያን እያወቁ ደግሞ ልጅ ይፈልጋሉ። የናሆሚነት አንድ ሰው ከተጋባ በኋላ ያው ያው አሁን ሰዓት እንደው ድሮ ድሮ ይባላል። እንደው ትምህርት ቤት ታስታውሳላችሁ መምህሮቻችሁ በቃ መጥኖ መውለድ የሚል ሳይንስ ላይ ከተማራችሁ ከተማር ነው ማለት ነው። ሳይንስ ብትነግሪኝ ነው በኖት ሁሌም የማይጠፋኝ የአንድ ሳይንስ መምህር ነበረን እና ምን ይል ነበረ? ምጣኔ መውለድ መጥኖ መውለድ ወላጆቻችው እሺ አይሉ በድሉ ያድጋል ይላሉ። ግን እንደ ብድሉ ያድጋል ግን አይማርም። ምን አይልም ምን አይልም። አንድ ወላጅ አራት ሁለት ከወለደ በቂ ነው እና ያን በስነ ስርዓት አሳድገው ማስተማር አለበት ይላሉ መምህራኖች ሁሉ ማለት ነው። ያለ ነው ግን ወደ እንትኑ ስንሄድ ደግሞ ወደ ይሄ ወደ ማህበረሰቡ ስንመጣ ደግሞ ከየተኛው ነች? በቃ ይሄ መጥኑ በቃ ፈጣሪ የሰጠን ድረስ መውለድ መውለድ መውለድ ነው ዳሉ። አሁን የናሆሚ እናት ይሄ ነው እንትን እንትናሉት አንድም ሳይወልዱ ብቻው መውለድ ይፈልጋሉ። ግን ሲወልዱ እራሳቸውም ከልጆቹ አልተሻሉም። የናሆሜ እናት ለምንድን ነው ሽማግሌ ሳይለቅ ም ሳይለቅ ውለዱ ውለዱ ብቻ ምንድን ነው ይሄ ነገር? ትንሽ የዛ ነው፣ የሆነ ዝብርቅርቅ ያለ ነው። ጽናት ሚዲያ፣ የጽናት ድራማ በአሁኑ ሰዓት ድራማም ቢሆን ማለት ነው። ፍቅራችሁ፣ ውዴታችሁ ጥሩ ነው፣ በትክክለኛው ከሄዳችሁበት። በተለይ ደግሞ ናሆሜና መሮ ከጽናትና ከክሮቤ እናንተ ተሻላላችሁ። ሌላው የጽናትነት ው የክሮቤ ተብሎ ነው የተደበቀ። እናቱ የካንሰር ታማሚ ነች። እዚህ በዚህ እዚህ ነው ጭቅጭቁ ሁሌ የሚፈጠረው ማለት ነው። ወይም ደግሞ አንድ የተፈጠረ ነገር መናገር ነው። እስከ መቼ ይታለፋል? ይህም አንድ የኔ ሀሳብ ነው ማለት ነው። ስለዚህ በጣም የሆነ እጅ እጅ እያለ ነው የሄደው አይዶን ነው። ለምን እንደሆነ እና የምታስተካክሉ ከሆነ አስተካክሉ፣ ካልሆነ ደግሞ ያው ምን ይደረጋል ማለት ነው። በአሁኑ ሰዓት ዝብርቅርቅ ወጥቷል። ምንም እያስተላለፋችሁ አይደለም። የምትቋጩትም ከሆነ ቋጩት፣ ካልሆነ ደግሞ የማይቋጭን ከሆነ እያሻሻላችሁ እያሻሻላችሁ እንትን በሉት። ወደ ትክክለኛው መስመር ለመሄድ ሞክሩ። ለማለት ያህል ነው። በተለፈ እንግዲህ የኪራ እናት በካንሰር ታማለች አሉ የዛ ነው ክሮ ተጨ ተጨምሮ እያልተነገረው ምናምን ምናምን ነገር ምናምን በዚህ ወጣ በዚህ ገባው ምናምን ወደ ትክክለኛው መሄድ ይሻላል እና ትክክለኛው መንገድ ሄዱ። ስበዚህ አታብዙ፣ መቀቀለባቸው ለቀቁ። ይሄ ፍቅር ሄደ መጣ፣ ሄደ መጣ፣ ሁሌ መጣራሽ፣ ሁሌ ማለት አግባብ አይደለም። እና በተረፈ ሰላማችሁ ይብዛ። ባይ ባይ